ድጋሜ ድጋሚ እዛ ሶ ልጁ አይኑ ሊጠፋ ነበር። ይቅርታ፣ ከዚህ በኋላ ልንታገስ አንችል ወደ አለለሙ ውስጣ ያልወጣ ሀዘንና ብስጭ ስላለ ነው። እንደ እባክህ ልጄ ልለምነህ አንድ የመጨረሻ እድል ብቻ እሺ፣ አንድ እድል ሰጣታል። እሺ አመሰግናለሁ። እድሜና ጤና ይስጥልኝ። በጣም ነው አመሰግና ነገር ግን ከዚህ በኋላ ጥፋታ ትሳ ትምህርት ቤቱ ካባረራት በኋላ እርሶ እኛ ጋር መጥተው፣ ከዚህ በኋላ ምንም ቢሉ በፍጹም ሌላ ትምህርት ቤት አናስመዘግባት። እሺ አመሰግናለሁ። እሺ እሺ። እኛ በዚህ እድሜ መንከራተስ ነበረባቸው። ለምን አርፈሽ አትማሩ? እኔ ኮርፌ ነው መማረው። አርፈን አልማርም የሚሉት እነሱ ናቸው እንጂ እኔ ማንም ጋር ደርሼ አላውቅም። ቢሆንም መታገስና ማለፍ አይሻልም። ገና ለገና የደፋ ድርጅት ይቆረጣል ብዬማ ማንም ሰው ሲናገረኝ ከቤቴ አሳልፌ ለማንም አልሰጥም። ቆይ ግን እኔ መቅጣት ነው ወይስ እነሱን ማስተማር ነው የሚቀለው? ለማንኛውም ይሄ መጨረሻ፣ ከዚህ በኋላ አያትሽ ላይ ለመጨከን ይገደዳል። በያው ነቃሽን ይዘሽ ሂጂ። እግዚአብሔር ያክብረው፣ እግዚአብሔር ይስጠው፣ መድኃኒዓለም ይስጠው። እቲት እዩ አዳራሽን ኔ ልጅ እንደው ምንም ቢሉሽ እንደው ምንም ቢሉሽ እንደው ከሰው ጋር አትጋጭብኝ አደራሽን እኔ ልጄ ልጄ ልጄ እንደው ልጄ እባክሽን እባክሽን ልጄ እንደው ጎዳና ላይ እንዳንወድቅ ታዲያ ወደ ነው የምትሄጂው ታዲያ ዝም ብለሽ አልለብሽም እንዴ? ልብሷ አዲስ ነው። አንቺ ሰው የሚነግርሽን አሰሚ ማለት ነው። እቴት ደግሞ ማንም ትልክ ከነበረው፣ እንዴ ውሃ ሳይነካው ዝም ብዬ የምለብሰው በእንደ ፈቃድሽ እቴት ምን ሆነሽ? አን ልብስ አስገብት ትችያለሽ? ዲ የምን ልብስ ቅድም የሰቀልኩት ነዋ፣ ዩኒፎርሜን ነዋ ማለት ገመዱ ላይ የለም፣ የለም እቴ ታታዩም። ዲ የለም እኮ ታታዩም። ቆይ እስኪ ተረጋጊ። በዚህ ፍጥነት ነፋስ ካልወሰደው በስተቀር ወዴት ይሄዳል? ወስደውብኝ ነው። እሺ አሁን ነገ ምን ለብሼ ነው የምሄደው? ከየት ነው የማመጣው ዩኒፎርሙን? ቆይ ስልፈልግ እውነትም የለም ይሄ ምን ምን እንለዋለን? ምን ጉር ነው? ቅድም እንደዛ ብዬ ለማንኮት አሁን ደሞ ዩኒፎርም ጠፋ ብለው የራስሽ ጉዳይ ነው የሚለኝ። ምንም ጥሩ ቢሆን ከዚህ በላይ አይረዳኝም። እሺ ወ ምን እንደማደርገው። ምንድነው ይሄ? ምን ሆነ? ነው ቆንጆ እኮ ነው። እንዴት ነው ትምህርት ቤት አድርጌ የሚሄደው? በጣም አጠረኩ። ባለው ጨርቅ ስራልኝ። እሺ፣ ባለው ጨርቅ ሰራው። እሺ ትንሽ ረዘም ማድረግ አልችልም። በጣም አጠረ። አረ አልችልም። ወይ ካልሆነ አዲስ ጨርቅ ልግዛልሽና በሱ ል ስራልሽ። ብር ቢሮ ነኝ መች ጠፋኝ ነው። እና ካልሆነ ሆነ ልተባበርሻ። አረ ተተባበረኝ ነው? አዎ፣ አንቺን የመሰለሽ ቆንጆ መተባበር እኮ ባህላችን እኮ ነው። ከዛስ፣ ከዛስ ማለት አይምሮ ውስጥ ያለውን ንፍጥ ለማወቅ ወንድ ሆኖ ይጠበቅብኝም። እሺ፣ እንካ ብር። ምን አይነቷ እብድ ናት! በእናታችሁ ልተባበርሽ ባልኩኝ ጭራሽ ትሳደባለች እንዴ ፉ አቤት አቤት፣ ምንድን ነው እሱ? ወዴት ነው? ወደ ክላስ። አንቺ እዚህ ትምህርት ቤት ተማሪ ነሽ? አዎ። ከመች ጀምሮ? ከዛሬ ጀምሮ። ያሾፍሽብኝ ነው? ኧረ አይደለም፣ አዲስ ተማሪ ነኝ። አዲስ ተማሪ በዚህ ወቅት ምን ይሰራል እዚህ? ከእርዳታ ድርጅት ነው የመጣሁት። እና ታዲያ ያለባበስሽ ምንድን ነው? ለጊዜው ነው አስተካክላለሁ። አይ አይሆንም፣ ወጥተሽ አስተካክለሽ ነይ። ዳክተሩን አናግረው ልመለስ ይታይሻል። ቢሮው እዛ ጋር ነው ያለው። ቶሎ ደርሰሽ አናግረሽው ነይ፣ አለበለዚያ በዚህ ዱላ ነው መንኮራጥብሽ። በቃ ሁለተኛ የለመደኝ፣ ሚስትር የዛሬን የዛሬን ብቻ አልፍኝ። እሺ የዛሬን አልፌሃለሁ። አመሰግናለሁ ሚስትር። አሁን ቦርሳን ይዘውጣ። እንዴ፣ ወዴት በአንድ ሳምንት ቅጣት እኮ ነው ያለፍኩ። አረ ቲቸር በሉጣ። አረ ቲቸር የዛሬን ብቻ ጣ። አረ እንዴ። አቤት፣ ነግቢ ጥበቀው ለውጣት ገኝ ብሎ ማነሻ እንጂ ነጻነት ነኝ፣ ከእርዳታው ድርጅት። ኦ ነጻነት፣ እንኳን ደህና መጣሽ ወደ ትምህርት ቤታችን። ምን ልርዳሽ? ጥበቃ ወደ ክላስ አገኝ ብሎኝ ነው። ለምን ኢንፎርሜ ልክ እንዳሉን አውቃለሁ፣ ግን አስተካክለዋለሁ። እሱ ልክ ነሽ። እኛ ትምህርት ቤት እንደዚህ ለብሶ መግባት አይፈቀድም፣ ግን አንቺ ስለሆንሽ አልፈንሻል። እና ልግባ? እንዴታ፣ ይቻላል። በነገራችን ላይ ቀሚሱ ግን ሄዶብሻል። ይሁን ነገር አምጥ፣ ይችላል ምንድን ነው ወይ? ላሰብሽ ኦ፣ በጣም ያምራል። ይምራል። አመሰግናለሁ። እሺ፣ የእኔ ልዕልት። ላንቺማችን ምንም ናት እኮ ደንበር ማሰቤ ስራ ሰርታል። አዎ፣ ጥሩ ዛሬ ልታረም ስለሚችል ገልብጥልኝ። እኔ አልገለብጥም። ምን አሁን ያልገለብጥም? እስኪ ድጋማ። እሺ ይሻላል። ደግሞ ለወጥ ለወጥ አርገው ሁ ስሚ፣ አንቺ እሱ የኔ ቦታ ነው። አልሰማሽኝም? ኧረ ንቀት አማርኛ አይደል? እንዲመረ ቦታው የኔ ነው። ምንም ምን አገባኝ ወንበሩ የትምህርት ቤቱ መስሎኝ አይደለም እኔ ቦታ ጋር መቀመጥ ይቀርና ያለ እኔ ፈቃድ እዚህ ክፍል መግባት አትችልም ቤተንሻ ምን ነው የንጉሥ ወንበር አስመሰልሽው ታዲያ እሺ ተማሪዎች እንዴት አረፈዳችሁ ዛሬ ቻፕተር ስሪን እንቀጥላለን ግን ከእሱ በፊት ባለፈው ሳምንት የተሰጣችሁን አሳይመንት ቀጣይ ሳምንት እንደምታስገቡ ማንም ሰው እንዳይረሳው። ማንም ሰው በእጅ የተጻፈ አሳይመንት ነው የምፈልገው። ነው ካረፍ ግን አሳየዋለሁ። አንቺ እዚህ ክላስ ነሽ? አዎ፣ ሲመስለኝ። አዲስ ተማሪ ነሽ አይደል? እናንተ አዲስ ተማሪ እንደዚህ ነው የምትቀበለው? ከአንተ ጋር በኋላ እንነጋገራለን። ናይ፣ አንቺ እዚህ ጋር እሺ አዲሷ ተማሪያችን፣ እስኪ ራስሽን ለእኔም ለተማሪዎቹ ማስታወቂ። ነፃነት እባላለሁ። በቃ አይ በቃ።

እንዴ! ደቡብ እንጀራ አዲስ አሰራር ነው እንዴ? እኔ እኮ ግርም የሚለኝ ምኗ እንዳመጡብን። ቆይ ችግር የለም። ምንድን ነው ደግሞ ከእንዳንቺ አይነት ዋጋ ምን ይኖረኛል? ድሃ አንቺ ነሽ።

ሰሚ ሚካ ቀደም ግን ችኳ እንደዛ ጓዝ ስትል ከክላሱ ሩጠሽ ልትውጪ ነበር እንዴ? አቡኔ ግን እንዴት እንዳሳዝንሽ፣ እሳት እንደነካው ላስቲክ ባንዴ ኩምሽሽ እኮ ነው ያደረገችሽ። አረች ልጅ ምንም ጤነኛ አትመስለኝም። ትመስላችኋለች? አራ አምስልን የሆነች ቀዊ ነገር ነጫ። አንቺንማ ቀደም ጃስ ብላ ስላስደነበረችሽ ነው። ኧረ እባክህ እስቲ አንተ ወንድ እኮ ንክሷልሽ። ቀርባ ሳይ እንደውምቶ ጠብሳ ሳይ እባክህ እሷ ታይፕ አይደለችም። ታይፕ አይደለችም አግባት እኮ አላል። ማንኛውንም ሴት በእጅ ማስገባት ይችላሉ ስትለህ አልነበረ? አሳየና፣ እሷን በእጅ አስገብታለሁ። አረ ትንሽ ጊዜ ጠብቅ። አሳየሃል እንዴ? በዚህ በዚህ ነው ጆሴ። አይታማ የእጅ ኮች ድሮን እኮ ነው ትንሽ ነው። ቀልድ ነበር እኮ ልቤ። ሂድና ከነዛ ጅሎች ጋር ተቃለዳ። እሺ በቃ አሁን ምግቡን ይጨርሱብናል አይደል? ሂድና ብላኔ። በቃ ድሮ ምን የሁለተኛ ምርጫና ከምንም በታች እንደሆንኩ አቃል መች በላሽ። አሁን አረን እንደ ጀመር ነው ደግሞ እንደሷ አትበይ። ምኑ ምን ነው ማቃ። እኔ እንደውም አልፈልግም። ዘግቶኛል አንተ ሄደህ መብላት ትችላለህ። እሺ ብቻዬንማ ይተናነቀኛል። አንቺ አኩርፈሽ ምግብ ከምበላ እንደውም ይቅርብኝ፣ እዚሁ ካንቺ ጋር ብሬ መቀመጥ ይሻላል። እሺ ሳልፈልግ እኮ ነው እንዴው ነው በሚታረቅ እሺ በቃ ይቅርታ። አይለምደኝ ግን ሳኮርፍ ምንድነው የሚሰማ? ይደብረኛል። ለምንድን ነው የሚደብር? እኔ እንጃ። እኔ እንጃ አትበለኝ። የሚሰማን ስሜት ማወቅ ነው የምፈልገው ንገረኝ። ምን ልንገርሽ? ስለኔ የሚሰማ እያወቅሽው ለምን ታስጨንቅኛለሽ? አሃ ለኔ የሚሰማ ስሜት የሚጨንቅ ነው እንዴ? አረ እንደዛ ማለት ፈልጌ አይደለም ታዲያ ስሜትን ለመግለጽ ምንድን ነው የሚጨንቅ? በቃ አንቺ ሲደበርሽ ይደበረኛል፣ ደብረኛል አንቺ ሲከፋሽ ይከፋኛል። እኮ ለምን እሱን እኮ ነው ማወቅ የምፈልግ ማየት አይበልጥም። ምኑን ነው የማየው? የምሆንልሽን የማደርግልሽን እሱን ብቻ ማየት ስሜቴን ለማወቅ ከመናገር በላይ በቂ አይደለም። ኡፍ ምንድን ነው የምታወሳስበው? በቀላል ቃላት መግለጽ እየቻልክ እንኳን በሶስት አመት ሰው በሶስት ቀን አይደል እንዴ ፍቅር ቃላት የሚለዋወጠው ምን ነው ላንተ ተወደደብህ? አንቺ አረለሽ እንዴ ባልነግረም አይኔን አይተ የውስጤን ታረዳኝ ምቴ አሁን እኔ ለመረዳት መረዳት ለምንከበል በፊት በፊት ያስታውቅ ነበር። አሁን ግን እየታየኝ አይደለም። ሳቷሽ ንገሬ ሰልችቷል። ምን ምን ማለት ነው ይሄ ደግሞ? በቃ ቶ እኔም እኮ ደብሮኛል። ወይ ቀርቼ አብሬሽ ነው? አይ ለምን እንደሆነ ብቻዬን መሆን ነው የምፈልገው። ብቻሽን መሆን ታበዣለሽ። ብቻዬን የተጨነቀም ሰው ነው የሚጨንቀኝ። እንደውም የቀርታ ይልኛል አይ? ልብሰኝ ስቀየር ሰው ሲያኝ ስለማልወድ ነው። ተውጭልኛለሽ። ሰው ከመጣ እንደ ገቡ ንገሪ። አስተማሪው ምን ብለሽ ነው ቆይታሽ? አሞኛል። ቅድም ደህና አልነበረሽም? አሁን እኮ ነው ያመመኝ። እና ኔም አሞኛል ብዬ ልምጣ አይ አንተ ሄድና ስራ፣ እኔ ትንሽ እረፍት ትላልክ። እሺ በቃ እሺ በቃ አዎ። ምን ነው? አይ ምንም እንደውም ሂድ፣ ችግር የለም እ አሁን ሂድ በቃ። አላልሽኝም እንዴ? እና ብልህስ? እንደውም ሂድ፣ ሄድ በቃ። ልብ ያውቅሽ ነው። አረንም ታደርጊ። አንተ አሞኛል ካልክ፣ እኔ ክላስ ፈተና ራሱ እያለ እንደማልገባ እያወቅሽ ብቻ። እሺ በቃ ተበሳጪ፣ አብሬሻለሁ። የትም አባት ያለኝ አልፈልግም። አረ ወይኔ! እሺ ቅዱሴ ሁለት ሁለት ተወዳናች ስሩ ተብሎ ሁሉም ተወዳናል። እና እኔ ብቻዬ የምቀረው ቲሸርት ነው ጥሩ ሲለኝ አንተ ጋር የመጣሁት እና እኔ እንጃ። ቲሸር ነው ጥሩ ያለኝ እኮ። ለምን ያው አብረን እንድንሰራ ነዋ። የሚሆነው እኮ ከአንቺ ጋር ምነው፣ ችግር አለ? ደፋር ሄደሽ ሌላ ሰው ፈልግም ታዲያ። እሱ ላይ ምን ጥለሻል? እሱ ከኔ ጋር ነው የሚሰራው። አንቺ አሞኛል አላልሽም እንዴ? አሁን ደሞ ተሻለኛ? እንደውም አይደለም እሱ ማሞታ ላይ ሻሽ ጠይቀኝ ታዲያ ምንድን ነው የምለው አንቺ ልጅ ችግር ሽ ቆይ ምንድን ነው ከኔ ጋር መጣላት ነው እንዴ የፈለግሽው ድሮንም ከበሽተኛ ጋር ማውራቴ የኔ ጥፋት ነው እንዴ ማን ነው በሽተኛ አንቺ ልቀቀኛል ልቀቀኛል እንጂ ስትሰድበኝ ዝም ብለህ ትያታለ እንዴ እና ከሲት ገልጣለ እንዴ ለምን ከፈለግ ካብራቴ ሄዳ አሰራምታ አንቺ ምን ሆነሻል ቆይ ልቀቀኝ እንደው እንዴ እሺ ኮስታ ሪስ ፒስ ነው። ምነው ነው ብቻሽ? በነገራችን ላይ ኮስታ እራሴ ትመቸኛለች። ኬት ትምህርት የነበረ መጥቶ ያልሽኝ አውሬ እኮ አይደለንም እናወራዋለን። ልቀቀኝ ቲዘኝ እና ይሄን ጆሲ ምን ሆነ ነው? አይ ምንም። ምን ሆንኩኝ? ምን አይተህ ነው? ኧረ ምንም አለኝ። ቆይ እንዳንቺ ቤል አጠርሁኝ። አንዴ ላስረዳ። ጆሲ ጆሲ፣ አንቺ ሲገቡ ዝም ብለሽ ታያቸዋለሽ። እንዴት ጠብቂያቸው አላልኩሽም ነበር? እንደ እኔ ምን ላድርግ? እሷ ናት ሰንቀልቅል። አይገባችሁ እሱን ደግሞ እንደምታውቂው ተከትሏት ገባ። ምን ጆሲ ናችሁ? የሚከተለው እና እንዴት እንደሚያደርጋት እኮ ታስጠላ። አሀ እሷ ናታ ጉድ የሰራች። ገና ምኑን አይተሽ? በዚህ አያዙ ሴት ሲከተል መኪና ውስጥ ይገባል

ምንድው ነው እንደዚህ የቀደደብሽ? የቱ ጋር? ያው ተቀዳዳዋል። እኮክስስ አንቺ ነሽ እንደዚህ አደረግሽው።